ስለ ልብ ህመም ስታስቡ ወደ አምሯችሁ የሚመጣው ምንድን ነው? ሲጋራ፣ በጣም ዘይት የበዛበት ምግብ። እነዚህ የልብ ህመም መንስኤ ናቸው፣ ግን ሁላችን የምናውቃቸው መንስኤዎች ናቸው። እውነተኛው አደጋ፣ እውነተኛው መንስኤ ግን የማናውቀው የማንጠረጥረው በየቀኑ ጤናማ ነው ብለን የምናደርገው ነገር ውስጥ የተደበቀው ነው። ዛሬ የምነግራችሁ ስለ ሲጋራና ስፖርት አይደለም። ዛሬ የምነግራችሁ በጤና ስም ልባችሁን ቀስ በቀስ ስለሚበሉ በሳይንስ ስለተረጋገጡ አምስት ድምጽ አልባ ገዳዮች ነው። አንዳንዶች በጣም አስደንጋጭ ከመሆናቸው የተነሳ ይሄማ ሊሆን አይችልም ልትሉ ትችላላችሁ። በተለይ አራተኛው ነጥብ ላይ ስንደርስ በየማለዳው የምናደርገው አንድ ቀላል ነገር እንዴት የልብ ድካም ሊያስከተል እንደሚችል ስነግራቸው ትደነግጣላችሁ። የመጀመሪያው ጠላት ኢንፍላሜሽን ወይም የሰውነት መቆጣት ነው። ቁስል ሲቆስል እንደሚያብጠው ማለት ነው። ነገር ግን ይሄ በሰውነታችን ውስጥ በድብቅ የሚካሄድ የማይታይ ነው። ምን ያስከትለዋል? በጣም የሚገርመው ጤናማ የምንላቸው ምግቦች ናቸው አንዳንዴ መንስኤዎች። ስኳር የዚህ መቆጣት ቁጥር አንድ መንስኤ ነው። የምንጠጣው ለስላሳ ጁስ፣ የምንበላው ዳቦ፣ ፓስታ፣ እነዚህ ሁሉ ሰውነታችን ውስጥ እንደ ሳት ናቸው። በፋብሪካ የተቀነባበሩ የአትክልት ዘይቶች ሰንፍላወር ኮርን ኦይል በብዛት ስንጠቀም ለዚህ ችግር ያጋልጡናል። መፍትሄው ምንድን ነው? ስኳርን እንደ ጠላት ማየት፣ በምትኩ ቅመማ ቅመሞችን፣ እርድ፣ ዝንጀብል አረንጓዴ ቅጠላ ቅጠሎችና አቮካዶ መመገብ ይህኛው ልብ ይሰብራል። ብቸኝነት ለልባችን ከሲጋራ ማጨስ ጋር የሚስተካከል ጉዳት እንደሚያደርስ ታውቃላችሁ? አንድ ሰው ብቸኝነት ሲሰማው ሰውነቱ ከፍተኛ መጠን ያለው የጭንቀት ሆርሞን ያመነጫል። ይህ ሆርሞን ያለማቋረጥ የደም ግፊት ከፍ ያደርጋል፣ የልብ ምትን ያፋጥናል። ልክ መኪናን 24 ሰዓት ሙሉ በከፍተኛ ፍጥነት እንደ መንዳት ነው። ሞተሩ መበላሸቱ አይቀር። ጥናቶች እንደሚያሳዩት የቅርብ ጓደኛ የሌላቸው ወይንም ከቤተሰብ ጋር ግንኙነት የሌላቸው ሰዎች የልብ ህመም የመሞት እድላቸው በ30 ፐርሰንት ይጨምራል። እስኪ እራሳችሁን ጠይቁ። ለመጨረሻ ጊዜ ከልብ ከሚያዳምጣችሁ ጓደኛ ጋር ያወራችሁት መቼ ነው? መፍትሄው ግንኙነታቸውን እንደ መድኒት ሀሚድ እያቸው። ቢያንስ በሳምንት አንዴ ለምትወዱት ሰው ስልክ ደውል፣ ከሰዎች ጋር ተቀላቀሉ። ትልቅ ለውጥ ያመጣል። የአፍ ጤንነት መጓደል። አዎ፣ በትክክል ሰምታችኋል። ጥርሳችሁን በአግባቡ አለመቦረሽ ለልብ ድካም ሊያጋልጥ ይችላል። በጣም የሚገርም ግን እውነት የሆነ ነገር ነው። ግንኙነቱ ምንድን ነው? በአፋችን ውስጥ በሚሊዮን የሚቆጠሩ ባክቴሪያዎች አሉ። ጥርሳችንን በደንብ ካላጸዳን ድዳችን ይታመማል፣ ይቆስላል። ያኔ በአፍ ውስጥ ያሉ ባክቴሪያዎች በቆሰለው ድድ በኩል በቀላሉ ወደ ደም ስር ስርዓታችን ይቀላቀላሉ። እነዚህ ባክቴሪያዎች በደም ውስጥ እየተዘዋወሩ የደም ሥሮችን ያቆስላሉ። ይህም ደም እንዲረጋ ያደርጋል። የረጋ ደም ደግሞ የልብና የአንጎል የደም ሥሮችን በመዝጋት ለልብ ድካምና ለስትሮክ ቀጥተኛ መንስኤ ይሆናል። መፍትሄው ቀላል ነው። በቀን ሁለት ጊዜ በአግባቡ ጥርስን መቦረሽ እና የጥርስ ሳሙና ብቻ ሳይሆን በጥርሶች መካከል ያለውን ቆሻሻ የሚያጸዳ ክር ወይንም ዴንታል ፍሉስ መጠቀም። ይሄ ለፈገግታ ብቻ ሳይሆን ለልብም ነው። አሁን መጀመሪያ ላይ የነገርኳቸውን አስደንጋጭ ነጥብ ላይ ደርሰናል። በየቀኑ ጠዋት የምናደርገው ነገር። ብዙዎቻችን ጠዋት የምንነቃው በስልካችን ወይንም በሰዓታችን በሚጮኸው አስደንጋጭ አላርም ነው። ችግሩ ምንድን ነው? ሰውነታችን ከጥልቅ እንቅልፍ ውስጥ በድንጋጤ በጩኸት ሲነቃ ከፍተኛ መጠን ያለው አድሪናሊንና የጭንቀት ሆርሞኖችን በቅጽበት ይለቃል። ይህ ድንገተኛ ሆርሞን የልብ ምትን በአስፈሪ ሁኔታ ያፈጥነዋል። የደም ግፊትን በሰከንዶች ውስጥ ጣቢያ ያስነከዋል። ይህ በየቀኑ ለአመታት ስናደርግ ልባችንና የደም ሰዎቻችን ላይ ከፍተኛ ጫና ይፈጥራል። በተለይ ቀደም ብሎ የደም ግፊት ወይንም የልብ ችግር ላለበት ሰው ይህ የጠዋት ድንጋጤ የልብ ድካም ሊያባብስ ይችላል። መፍትሄው ምንድን ነው? ከአስደንጋጭና ከሚጮህ አላርም ይልቅ ቀስ ብሎ በሚጨምር የሙዚቃ ድምፅ ወይንም በተፈጥሮ ድምፆች የሚቀሰቅስ አላርም ተጠቀሙ። ከተሻለ ደግሞ መጋረጃቸውን ከፍታችሁ በመተው በተፈጥሮ የፀሐይ ብርሃን

አምስተኛ ከመጠን ያለፈ ንጽህና። የመጨረሻውና በጣም ያልተጠበቀው ልማድ ይሄ ነው። ከመጠን በላይ ንጹህ መሆን እንዴት ሊሆን ይችላል እያላችሁ ሊሆን ይችላል። ሰውነታችን ጠንካራ የበሽታ መከላከያ ስርዓት እንዲኖረው ከተለያዩ ባክቴሪያዎች ጋር መተዋወቅ አለበት። ነገር ግን በጸረ ባክቴሪያ ሳሙና የምንታጠብ ከሆነ፣ ቤታችንን በኃይለኛ ኬሚካሎች የምናጸዳ ከሆነ ሰውነታችን ጥሩና መጥፎ ባክቴሪያዎችን መለየት ይሳነዋል። ይህ በሚሆንበት ጊዜ የበሽታ መከላከያ ስርዓታችን ግራ ይገባና የራሳችንን ሰውነት ማጥቃት ይጀምራል። ይህ ደግሞ ወደ ቅድም ወደ አዋራ ነው ድምፅ አልባ የሰውነት መቆጣት ያመራናል። መፍትሄው ምንድን ነው? በጸረ ባክቴሪያ ሳሙናዎች ፋንታ ተራ ሳሙናና ውሃ ተጠቀሙ። ንጽህና አስፈላጊ ነው፣ ነገር ግን ከመጠን ሲያልፍ በሽታ ይሆናል። እንግዲህ እንዳያቸውት የልባችን ጠላቶች ሁሌም የምናስባቸው ነገሮች ብቻ አይደሉም። ከእነዚህ አምስት ነጥቦች ውስጥ እናንተን በጣም ያስገረማችሁና ይሄንማ አላውቅም ነበር ያላችሁት የትኛውን ነው?